የደላቸው ናቸው! ወይም ይመስላሉ። ሃያ ሁለት ሺህ ዜጎቿ በዓመት አንዴ እየተሰባሰሩ ስራዬ ብለው በቲማቲም ይደባደባሉ። ነገሩ ሲጀመር የምር ነበር። እንደ አውሮፓውያን አቆጣጠር በ1945 ሁለት ገበሬዎቹ አይጣላሉ። በእጃቸው የሚገኘው የማስሪያ መግዛሪያ ቲማቲም ነበርና ይከፋፈቱበት ያዙ፣ ወይም ቲማቲሙን አንዳቸው ባንዳቸው ላይ ፈነከቱት። ነገሩ ከድብድብ ይልቅ ጫወታ የመሰላቸው በዙሪያቸው የሚገኙ ተመልካቾች ከመገላገል ይልቅ ድብድቡን ተቀላቀሉ። እናም ይኸው ላለፉት 80 ዓመታት ዓመቱን ጠብቀው የናሴ ወር በገባ በመጨረሻው ሮንድ የሚካሄድ ቱሪስቶች በፍቅር የሚጎበኙት ፌስቲቫል ሆነ። መዋደዳችን አንጎበኛለን። እኛም ጸብን ለቱሪዝም ካዋሉት ህዝቦች ልብድ ለመቅሰፍ መጠናል። ብቻችንን ግን አይደለንም። ዘጠና አራት ሚሊዮን የዓለም ዜጎች ያጅቡናል። በዓመት የምታስተናግዳቸው ቱሪስቶች ቁጥር ነው። ይህም ብዙ ጎበኚ በማስተናገድ በዓለም ሁለተኛ ደረጃ ላይ ያስቀምጧታል። ባህል ወጎች፣ ሁሉ ሰው ሰው ይሸጣሉ። ወፌ ወፌ የኔን ጥርስ ወደ አንቺ ያንቺን ጥርስ ወደ እኔ እዚህ መተን እስክናገኘው የኛ ብቻን ነበር የምናምነው። በእርግጥ እዚህ የወለቀ ጥርስ የምትለቅመው ወፌ ሳትሆን እንራቶ ሲትስ ሆፔሬት ትባላለች። በምላሹ ለልጆች ዬ ቆንጆ ጥርስ ሳይሆን ቆንጆ ቆንጆ ስጦታቸውን ጀባ ትላቸዋለች። ስጦታው የሁላችንም ናፍቆት የሆነውን ብርን ይጨምራል። ከሕፃናቱ የሚጠብቀው የወለቀባቸውን ጥርስ ጥራር ስርጠብ ስደብቀው ለጓሳ ንግስት እስክትመጣ ተኝተው መጠበቅ ነው። ለጓሳ ንግስት ማናው ማለታችሁ ስለማይቀር እንጂ ለሚፈሯች ቤተሰቦች ስንል ስሟን ባንጠራው በወደደን ዝነኛዋ ዋ ኤራቶ ሲፖ ፔሬዝ ወይዘሪት አይትናል ስፔን ገብተናል። የተሳሳተ ሰዓት የምትቆር 11 ሰዓት ላይ 12 ሰዓት የሆነበት ተቸግሮ ከነበር ብቸኛዋ አይደሉም ጥፋቱ የፍራንሲስኮ ፍራንኮ እንጂ ከእርሷ ጋር አይገናኝም። በሱ ምክንያት ስፔን እንደ ሀገር የምትከተለው የሰዓት አቆጣጠር የተሳሳተ ሆነ ቀረ። በጂኦግራፊ አቀማመጧ በምዕራብ አውሮፓ እየሰዓት ዞን ውስጥ ብትገኝም በሁለተኛ ዓለም ጦርነት ወቅት አምባገነኑ መሪዋ ፍራንሲስኮ ፍራንኮ የሀገሩ ሰዓት ከሂትለራ ጀርመን ጋር እኩል እንዲሆን ለት አቆጣጠሩን ወደ ማዕከላዊ አውሮፓ ዞን ቀየረው፣ ወይም በትክክለኛው አቆጣጠር ላይ አንድ ሰዓት ጨመረ። ይሄም በስፔን ሰዓት አቆጣጠር ላይ ልዩነት አምጥተዋል። ከንጋቱ 11 ላይ 12 ሰዓት ሆኖ ተነሶ የአባብል ጀመር። ስፔናውያን በየጊዜው የተሳሳተ አቆጣጠራቸውን ሊያስተካክሉ ቢዚቱም ቢያንስ እስከ ዛሬ አልሰመረላቸውም። የስፔን አካል ሆኗ ትክክለኛ የሰዓት ዞን የምትከተለው የካናሪ ደሴ ይጨራ እዚሁ በሀገራችን ፍንጫስን ነው የምትገኘው። በነገራችን ላይ አውሮፓዊት ብለን አራቅናት እንጂ ስፔንን እዚሁ አፍሪካ ውስጥ ሁነን እናገኛታለን። የሜዲትራንያን ባህር ተሻግራ ከሰሜን አፍሪካ ሞሮኮ ተሻግራ ተሞች ገንብታም የመሬት ድንበር የምትጋራን ብቸኛዋ ውሃ አውሮፒት ሀገር የካናሪ ደሴት በጂኦግራፊ የአፍሪካም ህብረትነታቸው ግን የአውሮፓዊታ ስፔን ናቸው። ያም ሆኖ ደሃነን እና መሬታችን እንጂ ጉርብትናችን አይፈለግም። ተፈልጎ በነበር ገና ድሮ የ13 ኪሎ ሜትር ድልድይ ተገንብቶ አፍሪካና አውሮፓ በመኪና በተገናኙ። ከአዲስ አበባ የተነሳ ባስ ሰበታ ሳይደርስ ከሞሮኮ የተነሳው አውሮፓ በገባ ነበር። በእርግጥ የመንገዱ አለመኖር አፍሪካውያንን ባህር በመቁረጥ አላገደምም። ሞሮኮውያን ስደተኞች በአውሮፓ ሀገራት መብዛታቸው አስገርሞት በነበር ዋናው መልስ ይሄ ነው። ሌሎች አፍሪካውያን ለወራት የሚቋትሉለት የአውሮፓ ጉዞ ከሞሮኮ ማዶ ማዶ ነው። የሜዲትራንያን ባህል ከካታሎን ተራራ የሰው ልጅ ምናብ ከእውነተኛ ፈጠራ ልክ እንደ ኖኪያ ሎጎ እጅ ለእጅ ሲጨባበጡ ማየት ከፈለግን ከማንም ቀድመን ባርሴሎና መሄድ ይኖርብናል። ባርሴሎና ሲባል ቀድሞት ዝም ይሎት እግር ኳስ ከሆነ እሰየው። ከተማዋ ለእግር ኳስ የዋለችው ውረታ አፈሰውም፣ በዮሃን ክሮይፍ ጀምራ በጥበበኛው ለሮናልዲኒዮ በምትሃተኛው ሊዮ በኩል አለምን ስታፈዛ አይተናል። እውነታው ግን ከእግር ኳስ በፊት ባርሴሎና ዓለምን ያፈዘዘችው በኪነ ሕንፃ ምታቷ ነበር። ባርሴሎና የአርኪቴክቸር መጽሐፍ ብትሆን ደራሲዋ አንቶኒዮ ጋይዲ ይባላል። አንጋደን ከው እንዳይሉኝ ባሲሌ ካላሴካ እጃቸው ሊሄር ነው። የኪነ ሕንፃ አድናቂ የምህንድስና ወዳጅ ከሆኑ ይሄንን በማድረጌ ይወዱኛል። አሁን የሚወዱት ስፍራ ለጥበብ አፍቃሪዎች ቤተ መቅደሳቸው ነው። አይኖትን ጨፍነው መልሰው በገለጹት አዲስ የሚሆኑበት ሰው ሰራሽ ተአምር ግንባታው ቤተ ክርስቲያን ነው። በእርግጥ ከመደበኛው ቤተ ክርስቲያን ለየት ይላል። በካቶሊክ ሃይማኖት ባሲሊካ ይባላል። ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ1882 ነው፣ ከዛሬ 140 ዓመታት በፊት። የሚያስደንቀው ግን ከ141 ዓመታት በኋላ ዛሬም ግንባታው አልተጠናቀቀም። ከሰግራዳ ፋሚሊያ ፋውንዴሽን በተገኘ መረጃ መሠረት የባሲሊካ ግንባታ እንደ ኢትዮጵያን አቆጣጠር ከ2030 እስከ 2035 ዓመታት ድረስ ይጠናቀቅ ብሎ ይገመታል። ከ5 እስከ 10 የቀሩታል ማለት ነው። ዛሬ ላይ የግንባታው ሙሉ ወጪ የሚሸፈነው ከቱሪስት ከሚገኝ የትኬት ሽያጭ ነው። በ2024 በምሳሌ አምስት ሚሊዮን ዓለም አቀፍ ቱሪስት ቱሪስቶች ጎብኝቶታል። ሳግራዳ ፋሚሊያ በዘመናዊ ክነህንሳት ጥንት ታሪክ ውስጥ ረጅም ዓመታትን የመጭ የፈጀ ግንባታ ሲሆን በስፔን በጎኚዎች ብዛት ቁጥር አንድ ደረጃ ላይ ይቀመጣል። ለአንድ መቶ አርባ ዓመታት ትውልድ እየተቀባበሉ የተገነቡትን ይህንም ባሲሊካ ሳይጠናቀቅ አይተናዋልና ለዚህ ጅሎታችን ከምናደርጋቸው ታሪኮች በመካከል ይቀመጣል። አንቶኒ ጋውዲ ከዚህ ባሲሊካ በተጨማሪ በባርሴሎና ፓርክ ወይና ካሳ ባኮቴ የተሰኘውን ከአንድ መቶ ዓመታት በኋላ ዛሬም የኪነ ህንፃ ጠበብትን የሚያስደንቁ ግንባታዎች ፈጣሪ የሆነ ድንቅ አርኪቴክት ነው። የጋውዲ ስራዎች የሚመነጩት ከተፈጥሮ ነው። ከተፈጥሮ የምትፈነቅ ጥበብ ከንቱናት የሚል ፍልስፍናም አለው። ካታሎላውያን የሚኮሩበት ልጃቸው ነው። የዛሬዋ ባርሴሎና የ2000 ዓመት ታሪክ አላት። ከክርስቶስ ልደት በፊት የተቆረቆረችው የእግዚአብሔርን የእግዚአብሔር ለቄሳር እንደ ቄሳር በጁሊየስ ቄሳር ዘመን የሮም መንግስት አካል ነበረ። ያኔ ባርኪኖ ነበር ስሟ። ዛሬ የካታሎኒያ ህግ ኩራት የሆነችው ኩታ አለምን እየዞሩ በጠንካራ ክንዳቸው ግዛት እያስገበሩ ይቆዩና በዝናናት ሲያምራቸው ባርኪኖ ነበር ምርጫቸው። ሙራያ ሮማና የሮማን ግድግዳም ያነዋ የባርኪኖ ቅሬት ከሆኑ ግንባታ አንዶቹ ነው። የባርሴሎና ታሪክ ተቀየረው እንደ አውሮፓውያን አቆጣጠር ከ1992 በኋላ ነው። ወቅቱ ከዓለማችን ታላላቁ እውነቶቻን ቢሆንም ኦሎምፒክ ያስተናገደችበት ነበር። ከዛ በፊት ዛሬ በምታወቅበት ልክ የቱሪስት መዳረሻ አልነበረችም። ለኦሎምፒኩ እንግዶችን ለመቀበል ሲባል ግን አሸዋ ከግብፅ ተጭኖ እየመጣ የኢንዱስትሪ መንደር የነበረው አካባቢዎቿ ቢሊዮን ዶላሮችን ወደ እንታጋብስባቸው የውብ የባልዳልቻ ለተቀየሩ የባርሴና ኦሎምፒክ ለሀገራችን ኢትዮጵያ በደራርቱ ቱሉ በኩል የ10 ሺህ ሜትር ወርቅ ሲያስገኝ ለባርሴሎና ከተማ ደግሞ ዘመናዊ ማንነቷን ሰጥቷታል። በዋና ከተማቸው ላይ ያለት ኮቻ ቁርአት ሌማድሊ ኤሴሎ እስከ ማለት ይደርሳል። ከማድሪድ ወደ ገነት ጥሬ ትርጉሙ ነው። ማንም ምድራዊ ፍጡር አንዴ ማድሪድን ካየ በኋላ በሌላ ምድራዊ ከተማ አይደነቀም፣ ድጋሚ ከተደነቀም ገነት ሲደርስ ነው እንደ ማለት ነው። እስኪና ለና ብለን መተናል። ስፔን በአንድ ወቅት የዓለማችንን ሀያላ ሀገር ነበረች። በተለይም በኤሮፓያን አቆጣጠር ከ1992 እስከ 1652 በስፔን ታሪክ ወርቃማ ዘመን ነው የሚባለው። ዓለማችን ላይ አስፈሪ ሰውነት የገነባችበት ሰንደቅ ዓላማዋን በአብዛኞቹ የደቡብ አሜሪካ ሀገራት እየተሰቀለ ከፍ ብሎ እየተውለበለበ ቋንቋ የዓለም ቋንቋ የሆነበት ከቀኝ ግዛቶቹ የምትኖም ወርቅ ወደ ውዋን ያጨናነቀበት ስነ ጽሁፍ፣ ስነ ስዕል እና ክነ ህንፃ ያበቡበት የፍሳ ዘመን ከዛ በፊት ያለው ደግሞ ቅኝ የተገዛችበት ዘመን ነበር። ብዙ ባይወራለትም ስፔን ከሶሪያ አረቦች እና ከሞሮኮ በርበሮች በተዋቀረ እስላማዊ መንግስት ዓመት ቅኝ ተገዝታ ነበር። ግራናዳ፣ ኮርዶቫ፣ ሲቪያ፣ ማላጋ እና ማሪ ሕያዋን ምስክሮች ናቸው። ማዲ ከአውሮፓ ሀገሮች ሁሉ ከባህር ጠለል ብክ ባለው ከፍታ ትታወቃለች። እንደ አውሮፓውያን አቆጣጠር በዘጠነኛው ክፍለ ዘመን በኮርዶቫ ኤምር ሞሐመድ አንደኛ የስልጣን ዘመን የተመሰረተችው የኮርዶቫ ኤምር በሰሜን የሚገኘው ክርስቲያን መንግሥታት ኮርዶቫን እንዳይወሯት ከፍ ያለ ስትራቴጂ ቦታ ፈልገው ወታደራዊ ካምፕ መሰረቱ። የዛሬዋ ማድሪድ መሰረተዋ ተጣለ ማለት ነው። በዘመናት መካከል እያደገች የመጣችው ማድሪድ እንደ አውሮፓውያን አቀጣጠር በ1561 በንጉሥ ፊሊፒስ ሁለተኛ ዘመን የስፔን ዋና ከተማ ክብር በቃች። ዛሬ ላይ በእስፔን ከሚገኙ ከተሞች ሁሉ በህዝብ ብዛት አንደኛ ደረጃ ላይ ትቀመጣለች። የማድሪድ ጉብኝታችን ከመጀመራችን በፊት የንጉሳዊ ቤተሰቦች ቡትቦች አምራኪን ለማግኘት ሮያል ማድሪድ መገኘት ይገኖሩብናል። በምዕራብ አውሮፓ ትልቁን ንጉሳዊ ቤተ መንግስት ነው። የእንግሊዙ ባኪንግሃም የፈረንሳይ ቨርሳይ እስክንዳቸዋል። በ3135ሺ ኪሎ ሜትር ስፋት አለው። ማድሪድ ከመጡ ሳያዩት እንዳይመለሱ ከሚባልላቸው የቱሪስት መስቦች አንዱ ነው። የመጀመሪያ ግንባታው ከዛሬ 1200 ዓመታት በፊት በኮርዶቫ ምር መሐመድ ሁለተኛ ዘመን ነበር የተካሄደው። የመጀመሪያው ግንባታ ግን እንደ አውሮፓውያን አቆጣጠር በ1734 በእሳት በመውደሙ በንጉሱ ፊሊፓን በአምስተኛው ዘመን የፈረንሳዊን ቨርሳይ እንዲመስል ተደርጎ የዛሬውን መልክ ይዞ እንደገና ታነሰ። ከቤተ መንግስቱ ላመል ያህል ዞር ሲሉ ፊት ለፊት ግንባታው ብቻ አንድ መቶ አራት ዓመታት የፈጀውን የአልሙዴና ካቴድራል ያገኛሉ። በማድሪድ ቆይታው በተለይም ሐምሌና ነሐሴ ወራት ውስጥ ከመጡ ከአብዛኞቹ አውሮፓ ታላላቅ ከተሞች በተለየ ከፍ ያለ ሙቀት ሊያስተናግዱ ይችላሉ። ስፔን ራሷ በአውሮፓ ብቸኛዋ በረሃ የሚገኝባት ሀገር ናት። ሪቲሮ ፓርክ በማድሪድ ነዋሪዎች ሂደት ማድሪያዳውያን ከፀሐይ ንዳድ አረፍ ሲል ማለት ሲፈልጉም እዚህ ነው የሚመጡት። በ17 ክፍለ ዘመን የተገነባችው ያኔ የንግሥታትና የቤተሰቦቻቸው መዝናኛ እንጂ ተራው ዜጋ እዚህ ድርሻ አይልም ነበር። ከስፔን አብዮት በኋላ ግን ከ1886 ጀምሮ የስ ፓርክ ሆኖ በማገልገል ላይ ይገኛል። ፕላዛ ማዮር ማድሪድ የዛሬዋ ማድሪድ ሳትሆን ከከተማ ወጣ ብሎ የሚገኝ የጉንዲት ገባ ነበር። በስፔናውያን ዘንድ ተወዳጅ የሆነው ከኮርማ በሬዎች ጋር የሚደረግ ትግል እንደ ዋነኛ ማዕከልም ነበር። ዛሬ ላይ የቱሪስቶች መዳረሻ ለከተማዋ ነማሪዎች መቀጣጠሪያ በገና ወቅት ደግሞ የከተማዋ ትልቁ የሸመታ ስራፍ ስር ስፍራ ነው። የትማኛውም የአገሬቱ ክፍል ርቀቱ የሚገኘው ከበርታ ደርሶሎ ኪሎሜትር ዜሮ ጀምሮ ነው። በማድሪ ቆይታው መዥረት አድርገው ፋሽን መልበስ ከፈለጉ ትክክለኛው ሰፈር ግሬንቪያ ይባላል። ዘመናዊ ነው ካሻዎት በግሮት ወቅ ማድረግ ይችላሉ። ከፍታ ካመሩቱም በቬኖፖባስ ትኬት ቆርጠው ሽር ማለት ይችላሉ። ድካም ከጠመው ለረሃቦ ምግብ ለትዝታው ታሪክ የሚያገኙበት ስፍራ እንውሰዶት። በየትኛውም የዓለም ክፍል እድሜ ጠገብ ሬስቶራንት ውስጥ ገብተው ተገመግበው ሊሆን ይችላል። አሁን ግን የመጨረሻው ላይ ይደርሰናል። ከዛሬ ከ300 ዓመታት በፊት የተከፈተ ለአንድም ቀን በሩ ሳይዘጋ ዛሬን ደንበኞቹን የሚያስተናግድ በጊነስ ዓለም ድንቃድንቅ መጽሐፍ ላይ የተመሰገበ የዓለማችን መጀመሪያው ሬስቶራንት ነው። ረሃቡን ካስታገሱ ጉዞዋችንን እንቀጥል። ከማድረን ወተን ያንዳሉሲያ ፈር ሲቪያ ገብተናል። የስፔን ተወዳጅ ጭፈራ የፍላሚንጎ የትውልድ ስፍራ ናት። በአውሮፓ ትልቅ የሆነው የጎቲካራ ግራናዳ፣ ማላጋዋ እና ኮርዶቫ የሞሮኮ በርበሮች እና የሶሪያ አረቦች ለ800 ዓመታት በስሜት በነገሱበት ወቅት ዋና መቀመጫቸው የነበሩት ከተሞች ናቸው። ከአንድ ሺህ ሶስት መቶ ዓመታት በኋላ ዛሬም ቤተ መንግስቶቻቸውና መስጊዶቻቸው በክብር እንደቆሙ ነው። ቫሌንሽያ ጥንታዊት፣ ነገር ግን ዘመናዊነትን ከታሪኳ ጋር ያዋህደችው ድንቅ ከተማ ናት። የዘመናዊ አርኪቴክቸር ምልክት የሆነ የሳይንስና የጥበብ ከተማ ዘመናዊ ለመሆን የሄደችበት ርቀት ያሳያል። ሜልባኦ ከሰሜናዊ ስፔን የምትገኝ የኢንዱስትሪ ከተማ ናት። በስፔን ብቻ ሳይሆን በየትኛውም ዓለም ተመሳሳይ ዝርያ ሌለው ብቸኛው ቋንቋ የሚያወሩት የባስኮት ከተማ ናት። በሰሜን ምዕራብ ምስራቅ ስፔን የሚገኙት መታወቂያቸው ስፔናውያን ናቸው ቢላቸውም እነሱ ግን የልብ ምታቸውን መፍጠን የሚጀምረው ካተሎን ሲባሉ ነው። ቋንቋ፣ ባህልና ታሪክ ከሌሎች ስፔናውያን የተለየ ማንነታቸውን አላብሳቸዋል። በተለይም ታሪካቸው ለ1200 ዓመታት የራሳቸውን ቋንቋ፣ ባህልና መንግስት ነበራቸው። ዛሬ ላይ ስፔን የሚባለው መሬት እስ ለ800 ዓመታት በአረብ መንግስት ታስር ተገዝቶ ነበር። ካታሎኖች ቅኝ አልተገዙም ነበር። የዛሬዋ ስፔን የተፈጠረችው በ15ኛው ክፍለ ዘመን ሲሆን፣ ካታሎን ግን ከዚያ በፊት ከ700 ዓመታት በፊት የራሷ ሰንደቅ፣ የራሷ ቋንቋና የራሷ አስተዳደር ነበራት። ከስፔን ጋር የተዋሃዱ ይህንን ማንነታቸውን ይዞ ነበር። ችግሩ የጭቆና ምንጭ የሆናባቸው እንጂ በተለይም እንደ አውሮፓውያን አቆጣጠር 1999 እስከ 1945 በዘለቀው በአምባገነኑ ፍራንሲስኮ ፍራንኮ የስልጣን ዘመን የራስ ገዝነትን ተሽሮ ፓርላማቸው ተበተነው፣ ሰንደቃቸውን እንዳያውለበለቡ፣ ህዝባዊ ባህላቸውን እንዳያከሉ፣ የገዛ ቃጭቋቸውን እንዳያወሩ ተከለከሉም ተከለከሉ የሚለውን በጫና ደረጃ እንዳይወስዱት፣ በካታሎን መድር የካታሎንኛ ማውራት ወንጀል ሆኖ ነበር። ቋንቋቸው በመንግስት መስሪያ ቤቶች፣ በራዲዮ ጣቢያዎች እና በትምህርት ቤቶች ተከለከለ። በካታሎን ቋንቋ የተጻፉ መጽሔቶች እና ጋዜጦች ተሰብስበው ተቃጠሉም በገበያ ስፍራ በንግድ ምልክትነትና በመቃብር ሐውልቶች ሳይቀር የሟቾችን ስም በኳታሎን ቋንቋ ጽፎ መገኘት ወንጀል ሆነ ቀደም ብሎ የተጻፉትም ተፍቀው እንዲነሱ ተደረገም። በዲሞክራታዊ መንገድ የተመረጡ መሪያቸው በአደባባይ ተረሸኑ ካታሎናውያን በእግር ኳስ ያበዱት ከዚህ በኋላ ነበር መሰባሰብ ሲያምራቸው ቋንቋቸው ሲናፍቃቸው ብቸኛው መተንፈሻቸው ፓምፕሉ መታወቂያቸው ባርሴሎና ሆነ። በአደባባይ የሚሰበሰቡባቸው ምክንያትን በምኑ በህግ ተከልክለዋልና ባርሴሎና ጨዋታ ሲኖረው ካታሎናውያን የማይቀሩበት ህዝባዊ ባህላዎች ሆነ። ታዋጭ ስጫጫቸው ይብሳሉ። የጨቋኙ መንግስት ያሉትን ሪያል ማድሪድን ሲያገኙ ኳሱን እየረሱ ራሱን ፍራንሲስኮ ፍራንኮን ያገኙት የመሰላቸው ማሸነፍ እንጂ መሸነፍ ከበዳቸው። ጨዋታዊ ማሸነፍ ለካታሎኖች በውጤታቸው ከሚደመረው ሶስት ነጥብ ጋር ግንኙነት የለውም። በድል ሲመለሱ ከሜዳ ውጭ የደረሰባቸው በዳይ ጭቆና ና ፈና በአደባባይ ማሸነፍ እንደሚችሉ የሚያሳዩበት ተምሳሌት መድረክ እንደሆነ የሚያምኑት ከክለብን በላይ የሚለው የባርሴሎና መፈክር ሲለሚያምር እየመረጡ ሳይሆን ለብዙ አስር ዓመታት የኖሩት መራሪ ሕይወት መገለጫ መሆኑ ነው። ስፔን ከአምባገነኑ ፍራንኮ አገዛዝ ስትላቀቅ ዳጌግ ለዲሞክራሲ ዓይኗን ገለጸች። ለካታሎን ፓርላማ ተገፈተ። ሬዲዮዎች ካታሎኛ ማውራት ጀመሩም። ተማሪዎች ሳይሳቀቁ በገዛ ቋንቋቸው ዘመሩም። ባለቀይና ቢጫው የካታሎን ሰንደቅ ሲንሄራ ከፍ ብሎ ተውለበለበ። ካታሎናውያን ዛሬ ላይ ከሀገራቸው ኢኮኖሚ ሀያ ከመቶ ያመነጫሉ። በዚህም ደስተኛ አይደሉም። ያለንን ሁሉ እየወሰዱ ማድሪድን ይገነባሉ። ሀብታችንን እንጂ እኛን አይፈልጉንም። ማንነታችንን አይቀበሉም። ችለውን እንጂ አክብረውን አያውቁም ይላሉም። ማድሪዳውያን ደግሞ ያበሳጫቸዋል። አሁንስ አበዙት ነው የሚሉት ራስ ገዝ ናቸው። ራሳቸውን በራሳቸው የሚያስተዳድሩት ፓርላማ የራሳቸው፣ ፍርድ ቤቱ የራሳቸው፣ ፖሊሲን የራሳቸው፣ በገዛ ቋንቋቸው እያወሩ በቋንቋቸው እየተማሩ በቋንቋቸው እየተዳኙ ከዚህ በላይ ምንድን ነው የሚፈልጉት? ይላችኋል። ይህ የሁለት ጽንፍ ላይ የሚገኝ አስተሳሰብ ነው። ተውሎ የሚታረቅ አይመስልም። ከፍራንኮ እርቀት በኋላ ካታሎኖች በስፔናዊነታቸው አምነው በሰላም ይኖሩ ነበር። ሆኖም በ2010 የስፔን የህገ መንግስት ፍርድ ቤት ከካታሎን ተሳትፋቸው የነበረውን የራስ ገዝነት ስልጣን የሚሸረሽር ማሻሻያ አደረገ። ይህ ደግሞ በብዙ ካታሎኖች ዘንድ እንደ ክህደት ተቆጠረ። እናም በ2017 ካታሎናውያን እንገንጠል ለማለት ህዝበ ውሳኔ አደረጉም። በግጻት ደረጃ ለተደረገው ህዝበ ውሳኔ ስፔን እውቅና አልሰጠቸውም። የህዝበ ውሳኔው ቀንም ፖሊስ ልካ ህዝበ ውሳኔውን በኃይል ለማስቆም ሞከረች። ይሄም ብጥብጥ ቀስቅሶ ከፍተኛ ቀውስ አስነሳ። በእለቱም ሁለት ነጥብ ሁለት ሚሊዮን ሁለት ካታሎውያን ድምፅ ጠንጥተው ዘጠና ከመቶ የሚሆኑት የሆኑ ነፃነትን በምረጣቸው የካታሎኒን ፓርላማ ነፃ መሆኑን አወጀ። ይህኔ የስፔን መንግስት ጣልቃ ገባ። የካታሎንን ሙሉ ካታሎንን በፌዴራል መንግስት ቁጥጥር ስር አደረገ። ፓርላማውንም በተነ ከወቅቱ መሪዎች አብዛኛዎቹ ተይዘው እስር ቤት ተወረወሩ። የካታሎኑ ፕሬዝዳንት ወደ ቤልጅየም ሸሺው። ከዚህ በኋላ በፌዴራል መንግስት የሚመራ አዲስ ምርጫ ተደርጎ በካታሎን አዲስ ፓርላማ ተቋቋመ። ዛሬ በአቧራው ሰክኖ ካታሎን በስፔን አካልነቷ ብትቀጥልም የህዝቡ ልብ ግን ምን እንደሚሰማው መገመት አይቻልም። በእርግጥ ሁሉም እንንገጠል ባይ ባይሉም የካታሎን ጥያቄ ገነው ይጠ እንጂ እስፔን ባስክን ጨምሮ ራስ ገዝ የሆኑ አስራ ሰባት ግዛቶች ያላቸው ግዛ አገር ናት። ስፔን የባቡር ሀገር ናት። ፈጣን የባቡር ሀገር መመግማትም በህዝመት በአውሮፓ ቁጥር አንድ፣ በዓለም ደግሞ ቻይናን ተቀጥላ ከጃፓን ቀድማ ሁለተኛ ደረጃ ላይ ትቀመጣለች። በሕዝብ ብዛት ከጃፓን በሦስት እጥፍ እንደምታንስ ያላቸው ፈጣን የባቡር መስመር ለዜጎቻቸው በነፍስ ወከፍ ሲከፋፈል ደግሞ ከቻይና ሚሊክ አንደኛ ደረጃ ላይ ትቀመጣለች። ቻይና ለ1.3 ቢሊዮን ዜጎቿ 48000 ኪሎ ሜትር መስመር ሲኖራት ስፔን ለ48000 ዜጎቿ 4000 የፈጣን ባቡር መስመር አላት። ይህ ነገር በስፔናውያን ቁርጠኝነት ባይሆን በፍጹም ምሳካል ነበረም። የስፔን መልክዓ ምድር አቀማመጥ ተራራ እና ቋጠኝ የሚበዛው እንኳንና የፈጣን ባቡር መስመር ያህል ግዙፍ ግንባታ መደበኛ የመኪና መንገድ ለመገንባትም አመቺ አይደለም። ሆኖም ቋጥኙን ገምሳ፣ ተራራውን ቦድሳ፣ ገደላ ጎድሉንም በድልድል አገናኝታ ዜጎቿ ጊዜንን እንዲቀድሞ አስችላቸዋለች። ይህ በዘርፉ ያካበቱት እውቀትን የቻይናን ቴክኖሎጂ ለማይፈለጉ ታላላቅ የዓለማችን ሀገራት ግዙፍ የፈጣን ባቡር እንድትገነባ አስችሏታል። የስፔንን ፈጣን የባቡር ቴክኖሎጂ ከሚጠቀሙ ታላላቅ ሀገራት አሜሪካ፣ ሳውዲ አረቢያ፣ ቱርክ፣ ብራዚል እና ሜክሲኮ ይገኙበታል። ስፔን ራሷ አገልግሎቱን የተዋወቀችው በ1992 ዋና ከተማዋ ማድሪድን ከአንዶሉሲያ ሲቪያ በማገናኘት ነበር። በሁለቱም ከተሞች መካከል የሚደረገው ጉዞ ከስድስት ሰዓታት ወደ ሁለት ሰዓት ተኩል በማሳጠር ቴክኖሎጂው ዜጎቿ ስለ ሀገራቸው ካርታ ያላቸው ግንዛቤ እየቀየረ ነበር። ማድሪድና ባርሴሎና፣ ለምሳሌ አዲስ አበባ ጎንደር ቦላቸው 621 ኪሜ ይራቀላቃሉ። አዲስ አበባ ሆነው ጎንደር ምን ያህል ሩቅ እንደሆነ ያስቡ። ማድሪድ ሆነው ባርሴሎናን የሚያስቡ ስፔናውያን ድሮ ድሮ እንደዛ ነበር የሚሰማቸው። ምስጋና ለስፔን ፈጣን ባቡር፣ ቀኑን ሙሉ ይፈጅ የነበረው ጉዞ ወደ ሁለት ሰዓት ከ30 ዝቅ ብለዋል። ቴክኖሎጂ በተግባር አስተሳሰብን ሲቀይር ማለት ነው። የስፔን የንግድ ባቡሮች በአማካይ በሰዓት 300 ኪሎ ሜትር ይጓዛሉ። ይህም ከአዲስ አበባ ጅማ ከአንድ ሰዓት ጥቂት ከፍ ባለ ጊዜ ውስጥ እንደመድረስ ማለት ነው። ሰባ ከመቶ ዜጎቿ የዚህ የፈጣን ባቡር አገልግሎት ተጠቃሚ ናቸው። ዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ለቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችን ይሁኑ።